ምክር ቤቱ ባለፈው ያጸደቀልን የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጸድቀናል። ምክር ቤቱ ዋናውና ትልቁ ትኩረት የመኖሪያ ቤቶች ግንባታ ላይ ነው። በመቶ ሺዎች ጀምረናል። ለምክር ቤቱ መረጃ ይሆን ዘንድ ለማለት ነው። ሰላም ጤና ይስጥልን። የሰዓቱ መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችን እናስቀድም። በዚህኛው የ2018 ዓመተ ምህረት የአዲስ አበባ ከተማ አስተዳደር ትልቁ ትኩረት የቤት ግንባታ እንደሆነ የከተማይቱ ከንቲባ ዳነች አባቤ ተናገሩም። በርካታ ቤቶችን ለመገንባት ምክር ቤቱን አስጸድቀናል ያሉት ከንቲባ ዳነች ዘንድሮ ዋናና ትልቁ ትኩረታችን የመኖሪያ ቤት ግንባታ ይሆናል ብለዋል። በዚህም የአዲስ አበባ ከተማ ማስተዳደር በመቶ ሺዎች የሚቆጠሩ ቤቶች እንደሚገነቡ ከንቲባ አዳነች አቤቤ ተናግረዋል። ለበርካታ ጊዜ ኮንዶሚኒየም ተመዝግቦ እየቆጠበ በተስፋ እየተጠባበቀ ላለው ቤት ፈላጊ ይህ ትልቅ ተስፋ ነው ተብሏል። መንግስት የነዋሪዎችን የቤት ችግር ለመቅረፍ ዘንድሮ በ2018 ዓ ም በርካታ ቤቶችን ገንብቶ ከምርጫ በፊት ለተቸገሩ ዜጎች እንደሚያስረክብ ከዚህ ቀደም ማሳውቁ ይታወሳል። በተለይ የአዲስ አበባ ነዋሪዎች ቤት ለማግኘት ሩብ ክፍለ ዘመን እየቆጠቡ በተስፋ ለሚጠባበቁ ዜጎች ይህ ትልቅ የምስራች ነው። መንግስት በአነስተኛ ወጪ በአካባቢው በሚገኙ ግብአቶች ቤት ሰርቶ ለቆጣቢው ለማስተላለፍ እንዲቻል ስሪዲ ቴክኖሎጂን በመጠቀም ላይ ጥናት እያደረገ መሆኑም ታውቋል። የአዲስ አበባ ከተማ ምክር ቤት ባለፈው ሐምሌ ወር መጀመሪያ ላይ ባደረገው መደበኛ ጉባኤው ያጸደቀው በጀት 350 ነጥብ 13 ቢሊዮን ብር ነበረም። ከዘንድሮ የአዲስ አበባ በጀት ውስጥ ለቤቶች ልማት ዘርፍ የተመደበው 24 ነጥብ 66 ቢሊዮን ብር ነው። የጸደቀውን በጀት ተከትለው የአዲስ አበባ ከተማ አስተዳደር በመቶ ሺዎች የሚቆጠሩ ቤቶች ግንባታ መጀመሩን ከንቲባ ዳነች ባዳነች በአዲስ አበባ ከተማ መደበኛ ጉባኤ ላይ ይፋ አድርገዋል። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆየውም። በዘንድሮ ዓመት 2018 በአዲስ አበባ ከተማ የኮሪደር ስራ ተብሎ እንደ አዲስ የሚጀመር ስራ እንደማይኖር የዘንድሮ ትኩረት ቤቶችን መገንባትና የውሃ አቅርቦትን ማሻሻል እንደሆነ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናገሩም። የተጀመሩት ስራዎች እና የተገኙት ውጤቶች ከከተማችን ስፋት አንጻር ገና ነው ገና ከዚህ በላይ መስራት ይገባናል። እነኚህ ስራዎች ግን ስንሰራ አቅደን ነው የምንሰራው። አቅደን ተዘጋጅተን፣ እንደምታውቁት ቤት ያስፈልጋል። ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል። በጀቶቻችን ላይ ቅደም ተከተል ማስያዝ ግድ ይለናል። ከዚህ አንጻር ምክር ቤቱ ባለፈው ያጸደቀልን የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጸድቀናል ምክር ቤቱ ዋናውና ትልቁ ትኩረት የመኖሪያ ቤቶች ግንባታ ላይ ነው። በመቶ ሺዎች ጀምረናል። ለምክር ቤቱ መረጃ ይሆን ዘንድ ለማለት ነው። ከንቲባ አዳነች አበበ ይህን ያሉት ለአዲስ አበባ ምክር ቤት በሰጡት ማብራሪያ ላይ ነው። በማብራሪያቸው እስካሁን በኮሪደር ስራ የተገኙ ውጤቶች ከከተማው ስፋት አንጻር ገና እንደሆነ ገልጸዋል። ስራዎቹ የተሰሩ ታቅዶባቸው የበጀት ዝግጅት ተደርጎ ቤቶች ተዘጋጅተው የበጀት ቅደም ተከተል ተስተካክሎ መሆኑን አንስተዋል። ስራው ሰፊ ዝግጅት የሚፈልግ እንደሆነም አመላክተዋል። በዚህም በዘንድሮ ዓመት 2018 በከተማው የኮሪደር ስራ ብሎ እንደ አዲስ የሚጀመር ነገር እንደማይኖር አሳውቀዋል። የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጽድቀናል ምክር ቤቱን ያሉት ከንቲባ አዳነች አቤቤም ዘንድሮ ዋናና ትልቁ ትኩረታችን የመኖሪያ ቤት ግንባታ ይሆናል ብለዋል። ይህም ቢሆን ግን ስታንዳርዳቸውን መጠበቅ ያለባቸው የከተማው መንገዶች እንደሚሰሩ፣ እንደሚታደሱ አመላክተዋል። እነዚህ መንገዶች የትራፊክ ፍሰቱን የሚያስተካክሉ ቅድሚያ የሚሰጣቸው ሕዝብ የጠየቃቸው መንገዶች እንደሆኑ ተናግረዋል። የመንገዶቹ ስራ ሲሰራ የኮሪደር ልማት ስታንዳርድን እንደሚከተሉ ገልጸዋል። የተሽከርካሪ መንገዶች ስራና እድሳት፣ የተሽከርካሪ መንገዶች ማስፋት ስራ፣ የእግረኛ መንገዶች ስራ፣ የሳይክል መንገዶች ስራ እንደሚኖር ጠቁመዋል። ሁሉንም በአንዴ መጀመር አንችልም። አሁን ላይ አጥንተን የጨረስነው ከዑራኤል ቦሌ ብራስ ቪአይፒ የምናገናኘው ነው። እሱ እየተሰራ ነው። በፍጥነት ካልሰራ ነው ቢዝነስ ላይ ተጽዕኖ ያሳድራል። በአካባቢው ላይ የትራፊክ ፍሰቱ ላይ ጫና ያሳድራል። ለዛም የጀመርንውን በፍጥነት እየጨረሰን ነው ሌላ የምንጀምረው ብለዋል። በዚህ ዓመት ኮሪደር ብለን እንደ አዲስ የምንጀምረው አይኖርም። ጥናት እናደርጋለን፣ ቤቶችን እንገነባለን። ቅድሚያ ልሰጣቸው ይገባል በተባሉ ላይ ከህዝብ ጋር ውይይት እናደርጋለን፣ ተግባቦት እንፈጥራለን ሲሉ አስረድተዋል። የመንገድ ግንባታዎች ግን ቀድሞ የተጠየቁ የተጀመሩ፣ ከልማት ተነሺዎች ጋር ችግሮች ገጥሟቸው የነበሩ በራስ ኃይል መሰራታቸውን እንደሚቀጥሉ አሳውቀዋል። የከተማይቱ አስተዳደር የወንዞች ዳርቻ ልማት ከኮሪደር ልማት ጎን ለጎን ለመስራት ባለፈው ዓመት ከመረከቡ በፊት ባለፉት አምስት ዓመታት በውጭ እርዳታና ዜጎች የተከናወነው ሥራ ሁለት ኪሎ ሜትር ብቻ እንደነበረ ከንቲባዋ ይፋ አድርገዋል። የከተማይቱ ምክር ቤት አባላት መደበኛ ጉባኤ ላይ ካነሷቸው ጥያቄዎች መካከል የኮሪደር ልማትን የተመለከተው ይገኝበታል። ጥያቄውን ያነሱት የአዲስ አበባ ምክር ቤት አባል የኮሪደር ልማቱ አዲስ አበባን ውብና ማራኪ አድርጓል ሲሉ አድንቀዋል። የነዚህ ፕሮጀክት ተጽዕኖ ወደ ሌሎች ከተሞች መስፋፋቱን በበጎ ጎን ያነሱት የምክር ቤት አባሏ፣ ነገር ግን የኮሪደር ልማቱ አሁንም ያልደረሰባቸው የአዲስ አበባ አካባቢዎች እንዳሉ በመጥቀስ ጥያቄያቸውን አስከትለዋል። በእነዚህ የኮሪደር ልማት ያልደረሰባቸው አካባቢዎች የኮሪደር ልማቱን ለማዳረስ የከተማ መስተዳደሩ ምንድን ነው ያቀደው ሲሉ በጉዳዩ ላይ ከንቲባዋ ማብራሪያ እንዲሰጡ ጠይቀዋል። የኮሪደር ልማቱን የማስፋት ጥያቄ ወደ እርሳቸው ቢሮ ጭምር መጣ በመጥቀስ ምላሻቸውን የጀመሩት ከንቲባ አዳነች አበቤ በተለይ ይህ የሚነሳው ከኮልፌ ቀራንዮ ክፍለ ከተማ መሆኑን ለከተማይቱ ምክር ቤት አባላት ገልጸዋል። የአዲስ አበባ ከተማን የማደስ የማዘመን፣ የማጽዳት እንዲሁም መሰረተ ልማቶችን ለሕዝብ ተደራሽ የማድረግ ስራ ለሁሉም አካባቢዎች እንደሚያስፈልግም አስገንዝበዋል። የተጀመሩት ስራዎችና የተገኙት ውጤቶች ከከተማችን ስፋት አንጻር ገና ነው፣ ገና ከዚህ በላይ መስራት ይገባናል ያሉት አዳነች፣ ነገር ግን ተመሳሳይ ስራዎች ሲሰሩ እቅድና ዝግጅት እንደሚያስፈልግ ተናግረዋል። እንደምታውቁት ቤት ያስፈልጋል፣ ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል፣ በጀቶቻችን ላይ ቅደም ተከተል ማስያዝ ያስፈልጋል ሲሉ ለከተማይቱ ምክር ቤት አባላት አስረድተዋል። የአዲስ አበባ ከተማ አስተዳደር የ2018 አመተ ምህረት ትልቅ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመላከቱት ከንትቧ ለዚህም የሚሆን በጀት የከተማይቱ ምክር ቤት ባለፈው መደበኛ ጉባኤው ማጽደቁን አስታውሰዋል። የአዲስ አበባ ከተማ ምክር ቤት ባለፈው ሐምሌ ወር መጀመሪያ ላይ ባደረገው መደበኛ ጉባኤ ያጸደቀው በጀት 350 ነጥብ 13 ቢሊዮን ብር ነበረም። ከዘንድሮው የአዲስ አበባ በጀት ውስጥ ለቤቶች ልማት ዘርፍ የተመደበው 24.66 ቢሊዮን ብር ነው። የጸደቀውን በጀት ተከትሎ የአዲስ አበባ ከተማ አስተዳደር በመቶ ሺዎች የሚቆጠሩ ቤቶች ግንባታ መጀመሩን ከንቲባ አዳነች አበበ መደበኛ ጉባኤው ላይ ይፋ አድርገዋል። በአዲስ አበባ ከተማ የዘንድሮ በጀት ከዘርፎቹ ሁሉ ከፍተኛ ገንዘብ መጠን የተመደበለት የመንገድ ልማት ዘርፍ ነው። ዘርፉ 31.49 ቢሊዮን ብር ተበጅቶለታል። የከተማይቱ አስተዳደር ዘንድሮ በሚገነባቸው መንገዶች የኮሪደር ልማት ስታንዳርድን እንደሚተገብር ከንቲባ አዳነች ገልጸዋል። በአዳዲስ መንገዶቻችን ላይ የሳይክል መንገድ በሚያስፈልግበት ቦታ የሳይክል መንገድ፣ የእግረኛ መንገድ ማስፋት፣ የተሽከርካሪ መንገዶች ስፋታቸውን ጠብቀው እንዲገነቡ እናደርጋለን ያሉት ከንቲቧ እነዚህ መንገዶች ለዛሬው ችግር ማስተንፈሻ ብቻ ሳይሆን ከዘላቂ ልማት አንጻር ግብዓት የሚያመጡ ተደርገው የሚገነቡ ይሆናል ብለዋል። አዳነች ለዚህ በማሳያነት የጠቀሱት አሁን በግንባታ ላይ ያለውን ከኡራኤል በቦሌ ብራስ አድርጎ እስከ ቦሌ አየር ማረፊያ ቪአይፒ መግቢያ ድረስ ጋር የሚደርሰውን መንገድ ነው። የከተማይቱ አስተዳደር የጀመራቸውን መንገዶች በጣም በፍጥነት ከጨረሰ በኋላ የአዳዲስ መንገዶች ግንባታ እንደሚጀምር ከንቲባዋ ለምክር ቤት አባላት ማብራሪያቸው ላይ ቢያነሱም በመንገድ የኮሪደር ልማት ረገድ ግን አዲስ ፕሮጀክት እንደማይኖር ገልጸዋል። ለቤት ግንባታ ቅድሚያ ሰጥተው በርካታ ቤቶችን እንደሚገነቡ ተናግረዋል። በአዲስ አበባ ከተማ በየካቲት 2016 ዓ ም የተጀመረው የመጀመሪያው የኮሪደር ልማት 48 ኪሎ ሜትር ገደማ የተሽከርካሪ መንገድን የሸፈነ ነበረም። በዚህ ምዕራፍ 96 ኪሎ ሜትር ገደማ የእግረኛ መንገድ በመንገዶች ግራና ቀኝ መሰራቱን እንዲሁም 10 ኪሎ ሜትር ርዝመት ያለው የብስክሌት መንገድ መገንባቱን የአዲስ አበባ ከተማ አስተዳደር በወቅቱ አስታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በናሴ 2016 ዓመተ ምህረት መጨረሻ የማስጀመሪያ መርሃ ግብር የተከናወነለት ሁለተኛው ምዕራፍ የኮሪደር ልማት 132 ኪሎ ሜትር ርዝመት እና 2817 ሄክታር መሬት የሚሸፍን እንደሆነ አስተዳደሩ ገልጿል። ሁለተኛው ምዕራፍ የኮሪደር ልማት ያካለለው ስምንት የአዲስ አበባ አካባቢዎችን ነው። የአዲስ አበባ የኮሪደር ልማት በገዥው ብልጽግና ፓርቲ ዘንድ ከተማ ቱ የማዘመንናም የማደስ ፕሮጀክት እንደሆነ ተደጋግሞ ቢገለጽም በሰብአዊ መብት ተሟጋቾችና ተቃዋሚ ፓርቲዎች በኩል ግን ከፍተኛ ትችት ሲሰነዘርበት ቆይቷል። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል የኮሪደር ልማቱ ኗሪዎችን በግዳጅ የሚያፈናቅል ነው ስል ተችቶ ነበረ። ለተፈናቀሉ ሰዎች ውጤታማ መፍትሔ እስኪገኝ ድረስም ፕሮጀክቱ በአፋጣኝ እንዲቆም ባለፈው ሚያዝያ ወር ጥያቄ አቅርቦ ነበረ። አምነስቲ በአዲስ አበባ ከተማ ሁለት ክፍለ ከተሞች ባደረገው ምርመራ የአዲስ አበባ ከተማ አስተዳደር ባለስልጣናት ከኗሪዎች ጋር በቂ ምክክር አለማድረጋቸውንና ተገቢ ማስጠንቀቂያ አለመስ ጥታቸውን እንደደረሰበት አስታውቋል። ነዋሪዎች ከመኖሪያቸው በግዳጅ ከመፈናቀላቸው በተጨማሪ ምንም አይነት ካሳ አለማግኘታቸውንም በምርመራ ውጤቱ ላይ አመላክቷል። ተቃዋሚው የኢትዮጵያ ሕዝቦች አብዮታዊ ፓርቲ የአፓ ባለፈው ዓመት ባወጣው መግለጫ በአዲስ አበባ በተካሄደው የኮሪደር ልማት የበርካታ ነዋሪዎች መኖሪያ ቤቶች፣ አነስተኛና ከፍተኛ የንግድ ድርጅቶች መፍረሳቸውን አስታውቋል። በኮሪደር ልማት ምክንያት ነዋሪዎችን በማዋከብ በአጭር ቅናት ውስጥ እንዲፈርስ በመበየን ከመኖሪያ ቀያቸው እንዲፈናቀሉ የሚተላለፈው አጣዳፊ መምሪያ የነዋሪዎችን መብት የሚደፈጥጥ ጥቅማቸውን የሚጎዳ ትዕዛዝ ፍጹም አግባብነት የሌለውና ሰብአዊ መብቶችን የጣሰ እንደሆነም የአፓ በመግለጫው ጠቅሶ ነበረም። እነዚህን ትችቶች ቸል ያለው የአዲስ አበባ ከተማ አስተዳደር በተለያዩ የአዲስ አበባ ከተሞች የጀመራቸውን የኮሪደር ልማት ፕሮጀክት በማጠናቀቅ ለምርቃት አብቅቷል። ከንቲባ አዳነች በማብራሪያቸው ሁለተኛው የኮሪደር ልማት ምዕራፍ በተጀመረበት ወቅት አስተዳደራቸው የወንዝ ዳርቻ ልማት ግንባታን እንዲረከብ መደረጉን አስታውሰዋል። ከዚህ በኋላ በነበሩት ስምንት ወራት ውስጥ አርባ አምስት ኪሎ ሜትር የሚሸፍን ሥራ መሥራታቸውን ከንቲቧ በኩራት ተናግረዋል። የወንዝ ዳርቻ ልማት ሲጀመር ግንባታውን ከሚያከናውኑት የውጭ ድርጅቶች ጋር የነበረው ስምምነት 11 ኪሎ ሜትር መገንባት እንደነበረ የገለጹት አዳነች በአምስት ዓመት ውስጥ የተሰራው ግን 2 ኪሎ ሜትር ብቻ እንደሆነ ይፋ አድርገዋል። 2012 ነው የተጀመረው። 2017 ሁለተኛው ኮሪደር ታውጆ እስከምን ገነባበት ድረስ እነርሱ እጅ ነበር የነበረው። ሁለት ኪሎ ሜትር ነው ብዙ በእርዳታ የመጣ ስለሆነ መውቀስ ፈልጌ ሳይሆን የኢትዮጵያውያንን እውቀት፣ ጥበብ፣ ቁርጠኝነት፣ ችሎታ በሚገባ ማወቅም መጠቀምም ዘላቂ ማድረግም ተገቢ ስለሆነ ነው ሲሉ ፕሮጀክቱ ወደ አዲስ አበባ ከተማ አስተዳደር ከዞሬ በኋላም የመጣው ለውጥ እውቅና ሊያገኝ እንደሚገባ አጽንዖት ሰጥተዋል።